አርብቶ አደር ጃተኒ ሊበን በጉጂ ዞን ጉሚ ኤልደሎ ወረዳ በዋናነት በእንስሳት እርባታ ላይ ኑሯቸውን መስርተው እየኖሩ ነው። እኔ አሁን የ68 ዓመት የእድሜ ባለጸጋ ነኝ። አሁን ያለሁበትን እድሜ ያህል ስኖር እንዲህ አይነት ድርቅ አይቼ አላውቅም። በአካባቢያችን በርካታ እንስሳት እየሞቱ ነው። ካሉኝ 58 እንስሳት እንኳን አስር ብቻ ናቸው የቀሩኝ። መንግስት እያደረገ ያለው ድጋፍ ተጠናክሮ መቀጠል አለበት። በአገሪቱ የተወሰኑ አካባቢዎች ከ2008 በልግ ወቅት ጀምሮ እስካሁን ዝናብ ባለመጣሉ በድርቅ ከተጎዱ አካባቢዎች ወረዳዋ ተጠቃሽ ናት። ልክ እንደ አርብቶ አደር ጃተኒ ሊበል ሌሎች ኢቢሲ ተዘዋውሮ ያነጋገራቸው የወረዳዋ አርብቶ አደሮችም ተመሳሳይ ችግር ገጥሟቸዋል። ቦኒ በርና፣ በድርቁ ምክንያት እንስሳቶቻችን እየሞቱ ነው። ለቀሩንም ቢሆን መንግስት የሚያቀርብልን የመኖሳር ሁለት እስር ብቻ ነው የሚደርሰን። በቂ ስላልሆነ መጨመር አለበት። ወረዳው ድርቅ ከበድ ብሎ ከተከሰተባቸው የዞኑ አምስት ወረዳዎች መካከልም አንደኛዋ መሆኑን የወረዳው አደጋ ስጋት ጽህፈት ቤት ኃላፊ አቶ ሰይዶ ጎዳና ተናግረዋል። በዚህ ሰዓት በጣም ትልቅ ጉዳት አለ። የከብት ህብረተሰቡ ደግሞ ዲፔንድ መሆኑ በከብቶች ላይ አርብቶ አደር ስለሆነ እሱ አብሮ በአሁኑ ሰዓት በድርቅ እየተጎዳ ነው። አለሁ እስፔሻሊ ልጆችና እናቶች በዚህ ተጠቂ ሆኗል። የከብቶች ጉዳት ራሱ ወደ ሀያ አራት ሺህ ከብት በላዎች በላይ ሞቷል። በዞኑ ድርቅ በተከሰተባቸው ወረዳዎች የተረጂ ቁጥር እየጨመረ በመምጣቱ ተጨማሪ ድጋፍ ለማግኘት እየተሰራ መሆኑን የጉጂ ዞን አደጋ ስጋት ቁጥጥር ጽህፈት ቤት ኃላፊ አቶ አበበ አባ ቡልጉ ገልጸዋል። እነዚህ ወረዳዎች ችግር አለበት የተባለ ወረዳ ላይ ዝናብ በመጠኑም በስርጭቱም አነስተኛ በመሆኑ የተነሳ ምርቱ ጠፍቷል ማለት ይቻላል። ቀንሷል ሳይሆን ከ85 ፐርሰንት በላይ ምርት ጠፍቷል። በዚህ ምክንያት ይህ ህብረተሰብ ለችግር ተጋልጧል ብለን ነው የምናስበው። አንደኛ መንግስት እርዳታ እየሰጠ ነው። መደበኛ እርዳታ አለን ወደ መቶ ስድስት ሺህ ስምንት መቶ ስምንት እንደ ዞናችን ለአምስት ወረዳዎች መንግስት እያቀረበ ነው። ከብቶችም እንደሚታወቀው እየሞቱ ነው። ምክንያቱም ድርቁ ከፍተኛ ስለሆነ የሚመጣውም ሳር ዝርያቸው እንዳይጠፋ ለሚል ብቻ ነው የሚሰጠው። መንግስት ለተጎዱ አካላት ከሚያደርገው ድጋፍ በተጨማሪም የነጌሌ ከተማ አስተዳደር ከከተማዋ መንግስት ሰራተኞች፣ ከባለ ሀብቶችና በተለያዩ የንግድ ስራ ላይ ከተሰማሩ አካላት ላይ ከ600 ሺህ ብር በላይ ማሰባሰቡን የነጌሌ ከተማ አስተዳደር ከንቲባ አቶ ሸቴ ታሪኩ ተናግረዋል። ይሄ ድርቅ እያስደ እያደረሰ ያለውን ችግር በቅርበት እናውቀዋለን። ከተማውም የዚሁ የድርቁ ተጎጂ ነው። ይሄ በሆነበት ሁኔታ ግን እዚህ አካባቢ ማህበረሰቡ አርብቶ አደር ነው። ከብቱ እንስሳው እየተጎዳበት ረሀቡም እየጠነከረ መሆኑ ህዝቡ በራሱ ጊዜ በመነሳሳት የጀመረው ነገር ነው። ከዛ በኋላ ባለሀብቱን ነጋዴውን እንዲሁም የመንግስት ሰራተኛውን በማስተባበር ለምን እዚህ ህዝብ ጋር አብሮነታችንን አናሳይም? ነው አላማው። ከጎንህ ነን አለን እኛም ምንችለውን እናድርግ ተብሎ እየተሰራ ያለ ነው። እኛ አሁን ባለን ሁኔታ ሁለት ወረዳ እንደግፋለን ብለን ነው እየሰራን ያለ ነው። ለዚህም አሁን ለመጀመሪያ ዙር እዚህ ያመጣ ነው ሁለት መቶ ሀያ ኩንታል ቦቆሎና ሰማኒያ ኩንታል ለእንስሳት ምግብ የሚሆን ፍሩሽካ ነው ይዘን የመጣ ነው ይጠብቃል። በቀሪው ገንዘብ ደግሞ ተመሳሳይ ችግር ለደረሰባት የዞኑ ሊበን ወረዳ ድጋፍ ለማድረግ ከተማ አስተዳደሩ በእንቅስቃሴ ላይ መሆኑንም ከንቲባው ተናግረዋል። የተከሰተውን ድርቅ በዘላቂነት ለመፍታትም የመስኖና የተፋሰስ ልማት ስራ እንዲሁም የጉድጓድና የኩሬ ውሃዎችን የማስፋት ተግባር ትኩረት የሚሰጠው መሆኑን ኃላፊው ተናግረዋል። ከጉጂ ዞን ለኢቢሲ ለተጠናቀረው ዘገባ ፀሐይ ኃይሉ ነኝ።